አብዛኛዎቻችሁ ወንዶች ሴት ልጅ ስትኮራባችሁ ወይ ችላ ስትላችሁ ስፔሻሊ ከወደዳችኋት ይሄንን ሀሳቧን ለማስቀየር የምትከተሉት መንገድ ፈጽሞ የተሳሳተ ነው። ወይ ትለምናታለህ፣ ወይ ትለማመጣታለህ፣ ወይ በሰው ታስለምናታለህ። እጅግ በጣም ባሰልቺ ሁኔታ ትደውላለህ፣ ቴክስት ትልካለህ፣ በዛ ላይ የማይመለስልህን ቴክስት፣ በዛ ላይ የማይነሳልህን ስልክ። እነዚህ እርግጠኛ ሆኜ ነው የምነግርህ፣ ይሄን ቪዲዮ ካየት ሞክራቸው ያልሰሩልህ መንገዶች ናቸው። ለምን ካልክ የሰው ልጅ በባህሪው ከኋላ የሚያሳድደው በጣም የፈለገውንም ነገር ሊሆን ይችላል። ሊሰጠው በጣም ከፈለገ ያንን ነገር ይሸሻል። ከዛ ነገር የመራቅ ባህሪ ነው የሚያሳየው፣ ሴት ብቻ ሳትሆን ማለት ነው። አንድ ሴት ስትኮራብህ፣ ችላ ስትልክና ስትሰጋ፣ ምንድነው ማድረግ ያለብህ ካልከኝ፣ እመነኝ፣ በእርግጠኝነት ሚገርም የሚሰራ ሀሳብ ነው። ነገር እንድትናፍቅህና ስለ አንተ እንድታስብ ማድረግ መቻል አለብን። የፍቅር ሀሳብ በራሱ መነሻው ከሀሳብና ከናፍቆት ነው። አንድ ሴት ወይም እኛ ሰዎች ስለ አንድ ሰው በጣም በተደጋጋሚ ስናስብ ነው አይደል ከእሱ ጋር በፍቅር የምንወድቀው። ያንን በጣም የምናስበውን ነገር ማግኘት ካልቻለን፣ ፊል ማድረግ ካልቻለን ደግሞ እንናፍቀዋለን። የናፍቆት ስሜታችንን ለማስታገስ ደግሞ የትኛውንም ኢጓችንን የትኛውንም ኩራታችንን የትኛውንም ችላባይነታችንን እርግፍ አድርገን ትተን ያንን ሰው ማሳደድ ያንን ሰው መከተል ነው የምንፈልገው። ስለዚህ በቀላሉ ችላ ስትል ፍቅረኛ ክልትሆን ትችላለህ። የወደድካት ሴት ስትኮራልን ስለአንተ እንድታስብ ማድረግ መቻል አለብን። ስለአንተ እንድታስብና አንተን እንድትናፍቅህ የሚያደርግ ሴት ልጅ ምንድን ነው? በተለይ ኩራተኛና ቸልተኛ ከሆነች ከእኔ ከእህት ጋ የተወሰኑ ደቂቃዎችን ከቆየክ መልስህን ይዘህ ትሄዳለህ። በቀላሉ ሀሳቧን ታስቀይራታለህ። ከኩራትነት አንተን ወደ መናፈቅ አንተን ችላ ከማለት ስለአንተ ያለ ማቋረጥ እንድታስብ ታደርጋታለህ፣ መተግበር ከቻልክ እኔ የማነሳቸውን ሀሳቦች። ሀይ፣ እንዴት ናችሁ? ለማታቆኝ ወዴት ነው የምባለው? አንድ ና መጣችሁ ወደ ወዳ ውስጥ እዚህ ቻናል ላይ ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለን፣ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳበታለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ፣ እባካችሁ ሰብስክራይብ አድርጉ። ምክንያቱም መቶ ሺህ ልንሞላ ስለሆነ ለብዙ ወንድሞቻችን እንዲደርስ ደግሞ የቪዲዮውን ሀሳብ ዩቲዩብ እንዲወዳ ላይክ አድርጉ። አብራችሁን ቆዩ። አንደኛው ችላ ስትልና ስትኮራ ይሄንን ስሜቷን ወደ ናፍቆትና አንተን ወደ ማሰብ የሚቀይርልህ ስትጠፋ ነው፣ ወይ ርቀትን ስትጠብቅ ነው። ከአጠገቧ መጥፋት ካልቻልክ ከእሷ ርቀትን መጠበቅ ካልቻልክ፣ ጉድለት፣ ክፍተት የምትሰጣትም የምታሳያትም ነገር ከሌለ ምንም ፊል የምታደርገው ነገር የለም፣ የምትናፍቀው ነገር የለም፣ የለም ብላ የምታስበው ነገር የለም። በጣም ልትለምድ ትችላለች። ምናልባት እሷ በጣም ከመልመዷ የተነሳ የልጅ ስራ የለውም እንደ ብላ እንድታምንም ማድረጋ ሊሆን ይችላል። ስንወድ እንደዛ አይደለ? ሁሌም ከእነሱ ጋር ጊዜ ማጥፋት እንፈልጋለን። በተለይ ደግሞ ትኩረት ካልሰጡን ችላ የሚሉን የሚኮሩብን የሚዘጉ ምናምን ከሆነ ያንን ትኩረታቸውን ለማግኘት ሞር እናሳድዳቸዋለን፣ እንፈልጋቸዋለን። ነገር ግን የሰው ልጅ በተፈጥሮ ሴት ብቻ ሳትሆን እንደዚህ በዙሪያ የበዛ ነገር፣ በነፃነት ሊሰጠው የተፈለገ ነገር እና በብዛት ወደ እሱ የሚሄድ ነገር እንደ ርካሽ ነገር ዋጋውን ወይም ክብደቱ ሊገባው አይችልም። ስለዚህ የግዴታ ዋጋህን እንድታይ እያደረግክ ሰፖርት እያረካት መፈለግህን ፊል እንድታረክ ፈለግ፣ የግዴታ ዋጥ አርገህ ለእሷ ስሜት ያለህን ወደ እሷ የሚያስሮጥህን ነገር ከእሷ መራቅ መቻል አለብህ። ስትርቅ፣ ስትጠፋባት፣ በየቀኑ የለመደችው ማየት በየቀኑ መስማት የለመደችው ድምፅ፣ እንክብካቤ ሲጠፋባት ምን ይሆናል? ልቧ መናፈቅ ይፈልጋል። ምክንያቱም የለመድነው ነገር ሁሌም ቢሆን በቃ እንፈልገዋለን። ላይታወቀ ንችላ እንዲታወቃ ደግሞ ከፈለግ መራቃ ካራቅ፣ አንተም ማየት ካላቆመች አንተም ፊልም ማድረግ አንተ ማየት ካላቆመች የናፍቆትን ወይም ስለአንተ ማሰብ የሚባለውን ሀሳብ ማምጣት አትችልም። ያነዛ ሁለት ሀሳቦችን የሚያመጣል በዋናነት ምንድነው? ከእሱ አካባቢ መጥፋት እንዳታይህ እንዳታገኝ ማድረግ መቻል ነው። የዛኔ የግዴታ፣ ወደደችም ጠላችም፣ ወደደችም አልወደደችም፣ ፍቅረኛ ህም ሆነች ፍቅረኛ ህም ያልሆነችም ሴት ሁሌም ከነበርክ ሁሌም ምደውልላት፣ ቴክስት የምትልክላት፣ የምትፈልጋት ሰው አሁን ከሌለ መፈለጓ ማይቀር ነው። ምክንያቱም አለመኖሩን እንድታስብ ያደርጋታል። አለመኖር አለማግኘቷ እንድትናፍቀው ያደርጋታል። በዚህ ምክንያት ልቧ ውስጥ ፍቅር መፍጠር ትችላለህ። ስለዚህ ችላ ስትል፣ ርቀቷን ስጠበቅ፣ ስዘጋ፣ ስትኮራ፣ የግዴታ ጥፍት ከዛ አካባቢ በቃ የለመደችውን ከዚህ በፊት የምትሰጣትን የምታሳያትን ነገር መከልከል በደንብ እንድትናፍቀ ያደርጋታል። የዛኔ ምን ታደርጋለች? ስለአንተ ማሰብ ትጀምራለች። ሁለተኛው ከዚህ በፊት እስከዛሬ ይህም ቪዲዮ እስክታይበት ድረስ የምትሰጣትን የነበረ ነገር በሙሉ መከልከል መቻል አለብን። በፊት የምታያትን አይ ሊሆን ይችላል በፊት የምታናግራትን ወይም እንዲሰማት የምታደርገውን ነገር ጊዜህን ሊሆን ይችላል። እነዛን ነገሮች መከልከል ወይም ከዚህ በፊት በምታደርገው ስታይል ማድረግ ማቆም መቻል አለብን። አለበለዚያ ፊል ልታደርገው አትችልም። ፍቅርህን፣ እንክብካቤህን ኦር ያንተ መኖር ትዝ ላይ ላት ይችላል። የግዴታ ከእሷ ጋር እርቀቴ መጠበቅ አልችልም፣ በእሷ ዙሪያ ነው የማሳልፈው፣ የህይወት ጉዳይ ነው፣ የስራ ጉዳይ ነው፣ የትምህርት ጉዳይ ነው ካል ይሄንን መንገድ መከተል መቻል አለብን። በቃ ስንወድ የምንሰጣቸው ልዩ ቦታ፣ የምንሰጣቸው እንክብካቤ፣ የምንሰጣቸው ፍቅር፣ እነሱን የምናይበት የምናናግርበት መንገድ ኦቪስሊ የተለየ ነው የሚሆነው አይደለም ያ ነገር ሲበዛ ነው ሆኖ። እውነት ለመናገር በተለይ ሴት ልጅ በጣም እነዚህ ነገሮች አብዝተህ ስትሰጣት ሁሌም በዙሪያ ሲኖሩና እንዴት ነው በናፍቆት ትንሽ ትንሽ ማግኘት ካልቻለች ትሪደር ካልሆንክባት በቃ ኖርማላይዝድ ታደርገዋለች። በዛ ምክንያት ቸልተኝነት ታመጣለች፣ ርቀት፣ መኩራት ምናምን። ፍቅረኛ ሆና እኮ ነው እንኳን እንደናፈቀርኩ ሽ ያልካ ሴት። ስለዚህ ቀይረው በቃ ከዚህ ቤት የምታናግራትን የምታይባትን ወይ ቀይረ እንደ ጓደኛ ምን ካልፈለግከም ዝም ማለት ነው። ዝምታ መምረጥ ባይዛ በጣም ወሳኝ ነገር ዝም በላት እንዳልተፈጠረች መቁጠር ከጓደኞቿ ጋር ሀያ መባባል የጓራ ጓደኞች ካለብህ ደን ወደ ራስ ጉዳይ መሄድ። እዛ ውስጥ ከሆነ አሁንም የምታሳይህን አክሽኖች የምተናገርህን ንግግሮች ወይ ለአንተ መስጠት የፈለገችው ነገር አንተን የማይመጥን ከሆነ አንተ ማትፈልገው ከሆነ ፊል የምታደርገው ችላ መባል ምናምን ከሆነ ሙሉ በሙሉ እግኖር ስታደርጋት፣ ተመሳሳይ ቋንቋ ስታወራት ምን ታደርጋለች? ምንድን ነው ያጠፋሁት ምን አጎደልኩኝ ለምን ተቀየረ የሚለው ሐሳቦች እንድትናፍቅና ስለአንተ እንድታስብ ያደርጋታል ከናፍቀች እና እንድታስብ ደግሞ ካደረካት ኬስ ክሎስ ሀሳቧን ትቀይራለች ከችላ ባይነት ከኩራትና አንተን ከመዝጋት ከርቀት ይልቅ አንተን መፈለግ መናፈቅና ማሳደር ትጀምራለች ያን ያህል ቀላል ነው ብቸኛው ነገር ማድረግ ያለበት ስሜትን ተቆጣጠር አናግራት መጣች ፈገግበል አያሃት ደውልላት ምናምን ከሚሉ ስሜቶች ራስን መቆጣጠር ነው። ምክንያቱም የአሸናፊነት ትኬቱን የምትገዛው ይሄንን እንድትናፍቅና ስላንተ እንድታስብ የሚያደርገውን ትኬት የምትገዛው ብቸኛው ስሜትን ተቆጣጥረ አሁን ያልኩህን ስታደርግ ነው። ከዚህ በፊት የምትሰጣትን የምታሳያትን እንዲሰማት የምታደርጋትን ነገሮች ክሎዝ ማድረግ መቀየር፣ ማጥፋትና መዝጋት መቻል አለብን። ለውጡን ታየዋለህ። ከዚያ ሦስተኛው የግዴታ መለወጥ መቻል አለብን። አፕግሬድ መሆን አለብን አብዴት መሆን መቻል አለብን። ካልተለወጥክ ካልተሻሻልክ፣ ባይዘ መሻሻል መለወጥ ስላችሁ በባህሪ አሁን ባልኩ ሁለቱ በቂ ሊሆን ይችላል። ርቀትም መጠበቅ በትልቁ ሁለተኛው ደግሞ በዙሪያውም ከሆንክ ለእሷ የምትሰጣቸውን ነገሮች መለወጥ ራሱ በደንብ አፕዴት መሆን ነው። ስሜትን መቆጣጠር እንደጀመርክ ለእሷ ያለ ስሜት እንዳይገፋ እንዳደረግከው ማሳያ ነው። ስሜትም አይገፋ ከሆንና እነዚህን ሁለት ነገሮች ማድረግ ከጀመርክ የግዴታ እነዚህን የሚደግፉ ነገሮች ማድረግ መቻል አለብን። ከነሱ ውስጥ ደግሞ ራስ ላይ ትኩረት ማድረግ ነው። ራስ ላይ ትኩረት ማድረግ ተማሪ ከሆንክ ትምህርት ላይ፣ ስራ ከሆነ ስራ ላይ፣ ለጓደኞች ቅድሚያ መስጠት ከዚህ ለእሷ የምትሰጠውን ቅድሚያ ሊሆን ይችላል። ለእሷ የምትሰጠውን ቦታ ምናምን ለሌሎች ነገሮች ስትሰጥ በደንብ ታየዋለች ለውጥህን፣ እመነኝ ለውጥህ ደግሞ እሷን ያስገርማታል። ዴፊኔትሊ ሁለቱ ከበቂ በላይ ናቸው። እውነት ለመናገር ማለት ነው። ፍቅረኛ ከሆነች ያስነቅላታል። እወድሻለሁ ብለህ የነገርካት ሴት ከሆነች በደንብ ነው ፊልም ታደርገው። የሚለወጥ የሚሻሻልን እና ምናልባት በለውጡ በመሻሻሉና ራሱን በመቆጣጠር ውስጥ በራስ መተማመኑን የሚያሳየን ጎን ያስደነግጠናል። ምክንያቱም ወደ ስኬት እየሄደ እንደሆነ ታያለች። ስኬትህን ካየች፣ ለውጥህን ካየች ስላንተ አለማሰብ አትችልም። ይሄ ልጅ ምን አግኝቶ ነው የተለወጠው ተለወጠብኝ የሚሉ ጥያቄዎች በራሱ ውስጧ ልቧ ውስጥ አይምሯ ውስጥ እንድታድር እንድትደጋገም ያደርግሃል። በልቧና በአይምሯ ደግሞ ደጋግማ ስለ አንተ ጥያቄዎች መፍጠር ከጀመረች ይሄ ልጅ እንዴት ነው ማለት ከጀመረች መጨረሻ ላይ ፍቅር መሆኑ አይቀርም። ካፈቀረችው ከዚህ በፊት እያሳየችም የተናገረችም በአጠቃላይ እየሰጠች የነበረው ነገር በሙሉ ገደል ይገባል። ጭራሽ ውስጡ አይኖርም። ስትመጣ ራስ ወደ አንተ ታያታለህ። ለስለስ ብላ ተቀይራ ልክ እንዳንተ ነው የምትመጣው። የግዴታ በሀብት ቆር በሆነ ነገር አግኝተ በመልክ በቅርጽህ እንኳን ባትችል ራዲካል በሆነ ቼንጅ በጣም የምትፈልጋት ከሆነ የባህሪ ለውጥህ ብቻ ወይም ባህሪ ላይ ውሎክ ላይ እና ለእሷ የምትሰጣቸውን ነገሮች አፕግሬድ በማድረግ ወይም አፕዴት በማድረግ በማሻሻል ከነበረበት በመለወጥ ብቻ ስለአንተ እንድታስብ አንተን እንድትናፍቅና የምታሳይህን አክሽኖች ቀይራ የፍቅር ማድረግ ትችላለህ። አራተኛው እስካሁን ያነሳኋቸውን ከተለወጥክ ሙሉ ለሙሉ ከዘጋሃት አፕግሬድ ኮንክ እርቀትን መጠበቅ ከቻልክና ለሷ የምትሰጠውን የምታሳየውና እንዲሰማት የምታደርጋቸውን ስሜቶች ሽፍት ካደረግ እነዚህም ከሰራክ በእርግጠኝነት ነው የምልህ መምጣቱ አይቀርም ስትመጣ ወደ አንተ ታዲያ ምን አይነት ሰው ነው ሊጠብቃት የሚገባው ክብሩ ላይ የማይደራደር ራሱን የሚያስቀድም ራሱን የመረጠ ራሱን የሚወድና በራሱ ደስተኛ የሆነ ለሷ ስሜት ላይ ወይም ለሷ ያለው ፍቅር ላይ ዲፔንድ ያልሆነ ማንነት ሊጠብቃት ግድ ይላል። ስትመጣ ፈስስ ሁሉን ነገር ረስተ ችላ ስትልህ የነበረውን ስትቆራብ ስዘጋ የነበረውን በጣም እንድትለማመጥ ስታስለምንህ የነበረውን ነገር ስታርጋ መጀመሪያ ስትተዋውቅ ወይም እሷ የምታውቀው ማንነትን ድጋሜ የምትሰጣት ከሆነ ምንድን ነው የምትሆነው? የነበረችበት ምን አሁንም ይወደኛል እንዴ? ፌክ ነበር እንዴ? ያሁሉ ለውጥ ያሁሉ እኔ ላይ እንደዛ የሚያሳየው ነገር ብላ ምክንያቱ እንደዚህ ችላ ሚሉ መወደዳቸውን አውቆ ችላ ሚሉ ሴቶች፣ የሚዘጉ የሚኮሩ ሴቶች እስቲል እዛ ሰው ላይ ፓወር አለኝ የሚለውን ቼክ ለማድረግ ነው የሚመጡት። ስትመጣ ብሎክ መዘጋት አለበት መግቢያ በሯ። ስትመጣ እቀበላታለሁ ወዳታለሁ ካልክ ስታስገባት ሶፍት መሆኗል ትክክለኛ፣ ወዳጅ፣ አፍቃሪ የሚገባህን ቦታ የምትሰጥ ልክ እንዳንተ ለግንኙነቱ ፋይት ልታረግ መወደዷን አውቃ ልትወድህ ልክ በቃ ቦ ወደ ውቁ እንደዛ ጽፋ የመጣች አይነት ሴት መሆን መቻል አለባት። አለበለዛ ቼክ ልታደርግ ትምጣ አሁንም ፓወራል ሚኒስትር የሱ ደግሜ ልውሰድ የሚል ሀሳብ ይዛ እንደመጣችና እንዳልመጣች እርግጠኛ ሳትሆን በስተቀር በታሪክ እንዳታስገባት። ስለዚህ ይሄ እንዴት ነው? ስለ አንተ እንድታስብ የሚያደርጋት አንተን እንድትናፍቅ የሚያደርጋት ስትመጣ በቀላል አለመቀበልን የበፊት አይነት ቀላሉ ወንድ በቀላሉ የምታገኘው አክሰስ የምታደርገው የምታናግረውን ወንድ እንዳላገኘች ሲገባት እንዴት ትላለች፣ ትሄዳለች ማለት ነው። ድጋሚ ያንን በር ወደ አንተ መግቢያውን በር ለመስበር ድጋሚ ለመወደድ ድጋሚ በፊት የምትሰጣትን ትኩረት ምናምን ለማግኘት ምን ታደርጋለች? ሀሳቦች መፍጠር ትጀምራለች። ሀሳቦቿ አንተን እንድትናፍቅ በፊት በቀላሉ የምታገኘው እንደፈለገች የምታናግረው የምትነካውን ሰው ማግኘት ይናፍቃል ሰውነቷ። በዚህ ምክንያት ብቻ በቀላሉ ከቸልተኝነት ከኩራቷና፣ የት ነበርኩ ከሚለው ሀሳቧ እንድትወጣ ታደርጋታለህ። ስትመጣ እስካሁን ያልኳቸውን ሶስት ነገሮች መጀመሪያ እንዳይራሱ ግን፣ ስትመጣ ደግሞ በቀላሉ እንዳትገባ በር ስዘጋባት ያንን በር ለመክፈት የምታደርገው ጥረት ስለ አንተ እንድታስብ ያደርጋታል። ሴት ልጅ አምስተኛው ቸልተኛ ኩራተኛን ሴት አንተን እንድትናፍቅ ስለ አንተ እንድታስብ የምታደርገው የዘጋኸውን በር እንዴት ማጥበቅ ትችላለህ የሚለውን ጥያቄ መመለስ ስትችል ነው። ብዙ ነገር አንስተናል። አለ መምጣቷ አይቀር ነው ብያለሁ። ሶስት ወጋ ረክቧል። ስትመጣ ደግሞ እንዴት አድርጌ ልዝጋ? ወዳታለሁ እኮ በቀላሉ ደስ ይለኛል። ስትመጣ ስትደውል አነሳለሁ፣ ቴክስት ስትልክ በጣም በፍጥነት መልሳለሁ፣ እንገናኝ ስትል ልጨክን አልችልም ከሚለው ሀሳቦች ነፃ ልትሆን ይገባል። ምክንያቱም ለእሷ ያለ ስሜት ስቲል የሚቆጣጠር ከሆነ በጣም ከባድ ነው የሚሆነው። ለማን ያለ ስሜት ሊቆጣጠር ይገባል? ለራስህ። ለራስ የምንሰጠው ቦታ ክብርና ዋጋ ሊቆጣጠርህ ይገባል። አለበለዚያ እስቲል ለእሷ ያለ ፍቅር ያንን በር አጠንክረህ እንዳትይዝ እንዳያደርግህ መጠንቀቅ መቻል አለብህ። ያንንበር አጥበቀ ካልያዝክ እውነቴን ነው የምልህ ከፍታ ከገባቸው ወይም በቀላሉ ከገባችበት እንደነገርኩ እስካሁን የለፋህባቸውን ሶስት ነገሮች ታስጥልሃለች። የግዴታ ያ በር ሎክድ እንደሆነ መቆየት መቻል አለበት። ልትለፋበት ይገባል። በደንብ አንኳኩታ በደንብ ለፍታ በደንብ ይቅርታ ጠይቃ በደንብ ተጸጽታበት የምትገባበት መሆን አለበት። ያንን ስታደርግ ነው በዛ ውስጥ መቀየርህን፣ በደንብ መጨከንህን፣ በማንነት በወንድነት በክብር እንደማትደራደር ድጋሚ እንዳትደግመው ማድረግ የምትችለው ። እንደዚህ ልታደርግ አትችልም አትል። በአንድ ሴት በቃ ማንም ቱም በጣም የምታፈቅረው ፍቅረኛ ኖሯት ከዚህ በፊት ምንም ፊት ያልሰጠች እድሉን ያልሰጠች ሴት ካልሆነች በስተቀር እድሉን ሰጣ አብራክ የሆነች እንደወደደች እያሳየች እየላላች ፍቅረኛም ካረገች በኋላ የምታመጣው ባህሪ ከሆነ ይህ መንገድ ዱቄት ያደርገዋል። አሳባት አንዳንዴ በጣም መወደዳችን መፈቀራችን መፈለጋችን ምን እያጣን እንደሆነ ማን ሊያሳጣን እንደነበረ ላናቅ እንችላለን። ስለዚህ ከቅዠቷም ታነቃት አለ ሊከፈት ይችላል ያበር ነገር ግን ከለፋችበት ብቻ ነው። በጣም የምንወደው ወንድ አላደል ብያቸዋለው እኮ እና ፍቅር እናስታውቃለን። ከዚህ በፊት ነገርቻው። ስናከብርም እንደዛ ይቅርታ ስታደርግም እንዴት እንደሆነ ያለው ድጋሜ ይቅርታ ልታደርግላት ትችላለች። ኢትስ ኦኬ ኢዚ ክብርህን ግን ማትደራደርበት መሆንን ከፍቅሯ በላይ ወይም ለሷ ካለ ፍቅር በላይ ወይም እሷ ከምሰጥ ፍቅር በላይ ለራሴ የምሰጠው ቦታ ፍቅር ክብር እንደሚበልጥ ማሳየት ካልቻል ተመሳሳይ ነገር ታደርግባለች። እሱ ነው መረሳት የሌለበት። ስለዚህ ማንነትህን ልታሳያት ይገባል። ማንነትህ ውስጥ የተለወጠ ኮሩ በቃ ሙሉ በሙሉ ራሱን የሚቆጣጠርን ወንድ ስታሳያት ብቻ ነው ልታሳምናት የምትችለው። ስለዚህ ዴፍኔትሊ አሁን የምታመጣው ቨርዥን የተቀየረው ማንነት እሷን ያሳምናታል። እያንዳንዷ ሴት ህልም አላት አይምሮ ውስጥ ይሄ ማንነት ያለው ወንድ ህይወቷ ውስጥ እንዲኖር። ይሄ ባህሪ፣ ይሄ ለራሱ የሚቆም ወንድነቱን የሚያከብር ወንድ በጣም ነው የምትፈልገው። ስለዚህ ይሄንም ማንነትን ስታስተዋውቃት ብቻ ነው ልታሸንፋት የምትችለው አይደለም። ስለዚህ ማንነትን እንድታስበ አዲሱ ማንነትን ስታስተዋውቃት፣ እሱን ማነው ብላ ማሰብ፣ እሱን መናፈቅ፣ ይህን ሰው ላግኘው እንደ አዲስ የሚሉ ሀሳቦች ሲደጋገሙ ሀሳቧን ትቀይራለች። እንደዚህ አይነት ወንድ ላይ ሊኮራም ችላ ሊባልም አሊያም ሊዘጋ አይችልማ።